እየላላ ምእመነ ያ ሁሉ ሺ ሰው አስቀምጦ መላ ኢትዮጵያ ሕዝብ ድሃ ነው ይታወቃል። የአፍሪካ ሕዝብ ድሃ ነው። ብዙ ድሃ ሕዝቦች አሉ በዓለም ድሃ ጥቁር ጉንዳን ነው። ኮነከሰ መርዙን እላይ ላይ ተኩሎብ ነው። ይሄ ብሎኑ ላልቶ ብሎንን ማላላት ጀመረ መሰል፣ እንጂ ህዝብ ትሽ ሎቅ አቃሚ አይባልም፣ አይባልም። ግማሹ መጥቶ እብድ ፒያሳ የለም፣ ፒያሳ ላይ እብድ አይቶ አውቃለሁ። ጦጣ ጦጣ አትሽተትኝ ይባላል። ቆሻሻ ተብሎ ሰው ልጅ አይሰደብም፣ ቆሻሻ ተብሎ ሰው ልጅ አይሰደብም። የሰው ልጅ ይባላል ወይ ነው አንድ ልንገራችሁ በየትኛው ሃይማኖት እምነት ውስጥ ያላችሁ የሃይማኖት ሰዎች ነን ብላቸው መንፈሳዊ ሰባኪያን ነን የምትሉ ነገር አንድ ነገር ልንገራችሁ ከእግራችሁ ስር ቁጭ ብለው የሚማረው አብዛኛው ምእመን በእውቀትም በሀብትም በትምህርት በሁሉ ይወልጣቸዋል ወቅ ራሳችን አታመጽ አድቅ እኛ ሳንታጠበ አይደሉም ቤተክርስቲያን ሚ የትኛውም የሃይማኖት ሙስልምም ቢሆን እንደምታውቁት ገና ከቤቱ ታጥበ ጨርቶ ነው የሚሄደው ክርስቲያኑም ቢሆን እንደዚህ ፕሮቴስታንትም ቢሆን እንደዚህ ስለዚህ አትሳደበ እናንተን ሀብታም እያደረግን ለእናንተ ቪኤት እየገዛን እኛን ሞለሳችሁ ድሀ ብላችሁ የመንቋሻሽ መብት የላችሁ ለዛም ጥቁር ጉንዳን እናቃለን እኮ ኢትዮጵያ ሰዎች ቤት መንገድ ሀብታም እንደሚሆኑ እኮ እናውቃለን እኮ። ዛሬ የፓርላማ አባላት ደሞዛቸው ስንት ነው ይታወቃል እኮ። ዛሬ ዶክተሮች ስንት ነው ደሞዛቸው? ፕሮፌሰሮች ስንት ነው? ዩኒቨርሲቲ መምህራን ደሞዛቸው ስንት ነው? እኛ እናውቃለን እኮ ከሀያ ሺህ ብር ያልበለጠ ነው። ዛሬ የቤት ኪራይ ስንት ነው የምትከፍለው? ኮንዶሚኒየም ስቱዲዮ እዛው ሽንት ቤቱ እዛው፣ ምግብ ቤቱ እዛው፣ ሳሎኑ እዛው፣ መኝታ እዛ የሆነው ኮንዶሚኒየም ስቱዲዮ 14 ሺህ ብር ነው ኪራይ። ሌላው ቶ የትራንስፖርት ቶ የቆለብ ቶ ምን ተሰርቶ ምን ተኮፍለን አብታምቶ አንድ ዶክተር ቪትስ አርጌ የበሰበሰ ቪትስ እና ኮሮላ ለሞግዛት ቢያንስ ሶላሳ ዓመት ቢሰራ ራሱ አገኝ ሶላሳ ዓመት ይፈጃል። እንደ በጣም ጎበዙ ነው ከውጭም ከውስጡም ሰርቶ ሎምን በወር አስር ሺህ ብር ብትቆጥም በወር አስር ሺህ ብር አስር ሺህ ብር ማለት ደመወዙ ስንት ነው? አንድ ዶክተር ደመወዙ ስንት ነው? አንድ ኢንጂነር ደመወዙ ስንት ነው? አንድ መምህር ደመወዙ ስንት ነው? ማስተርስ ዶክትሬት ያለ ሰው ደመወዙ ስንት ነው? የቤት ኪራይ አስራ ሁለት አስራ ሦስት ሺህ ብር ከፍለህ እስቲዲዮ ነው የምልህ ያለው ሌላውን ተወና ከዛ ቀለብ ጋር ሰው ከዛ ልጆች አስተምረህ ኑሮ ኑሮ ከዛ ትራንስፖርት አውጥቶ ባልጠጣ ጠውጠታ አስር ሺህ ብር መቆጠብ የሚችል ሰው አለ ወይ? ነው ፓስተሮች ድሃ ብላችሁ ሰውን የምታንቋሽሹት ምን ሰርታችሁ ነው እናንተ? እኔ በአካውንት አንድ ሚሊዮን አስገባላለሁና ልጾል ይል ብለህ አይደል አምጣ። አንድ ሺህ ብር በየትኛም ሃይማኖት ያላቸው ሰዎች በእግዚአብሔር ስም ነው ምንቆልባቸው። እኛ ነው እግዚአብሔር እንሰጣ እግዚአብሔር የእናንተን ወድ ሞላል። እውነታው ይሄ ነው። አትሞጻደቅ። ዶክተር አይደላችሁ አታክሙ። ኢንጂነር አይደላችሁ ድልድይ አትሰሩ መንገድ አትሰሩ። ሳይንቲስት አይደላችሁ አትመራመሩ። ምንድናቸው? እንዲሁ ለእናንተ መንግዶች ናቸው ነጋዴ ናቸው አትበረግዱ ገበሬ አይደላችሁ አትነግዱ፣ አትበረግዱ ጎበሬ አደላችሁ አታርሱ። ምን ሰርቶ ነው? እስካሁን ፓስተር ናታን ስብከት ሲጀመር ምን እንደሚመስል፣ ቋቋ ሳጋ ላይ የቆመ ቤት አልነበረም ይመስለው። ጭቃ ያልተለጠፈበት ቤት አርማታ ያልተሞላ ሕንፃ አልነበረም ይመስለው። ይኸው አሁን ትሩንጋ አልመሰለም። እንዴት ነው? እንደ ሕዝብ ጉንዳን ብለህ ሕዝብ የምትሰለው ጥቁር ጉንዳን ልጆች። ራሳችን አ ራሴን አጠፋለሁ የምትለው ደግሞ አታስተባብለው፣ አትወራሽ። እንደ ፖለቲከኛ እንደ አክቲቪስት እንደ ይበረ ዓይናችን በጫጥባችን አትሸምጥጡ ደግሞ ለማስተባበል መጣ። እኔ እኮ ራሴን ያልኩት አምና ረገ ቪዲዮ እኮ እኛ ጋር እኮ አለ ህዝብ ጋር እኮ ደርሶ አለ እኮ። አሁን ጮፉን አሉ ደናቁርት ተኮታችኋል። ትክክል ያለሆነ ትክክል አይደለም ማለት ሲገባችሁ አንተ የጴንጤ ጥላ ምንቱ እንደፋ ደፋል ተረጋ። እኔ ለምሳሌ በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ውስጥ ጳጳስኖ ቄስኖ መነኩሴ ልክ ካልሆነ ልክ አይደለም በቃ። ለምን የከሃዲያን የውሸታሞች የሌቦች ተባባሪ አይደለም

እና አይባልም። ለሌላ ጊዜ ኢትዮጵያን ከመላ ዓለም እርዳታ ማንጠይቅበት ያልምንበት ደጅ ያልጠና በቢሊዮን እዳ እኮ የተያዘች አገር መንቅርጣ ተይዛል። ደግሞ ሰው ያለ ምክንያት ደሃ አይሆንም አትበል። ሰው ዶክተር ሆነ ደሃ ሊሆን ይችላል። ኢንጂነር ሆነ ደሃ ልትሆን ትችላለ። በተለያየ ምክንያቶች ደሃ ትሆናለ። በሙስና ምክንያት አላያችም? ይኸው ወያኔ ወሰደውን እዳ ኢትዮጵያ ከፍላ መጨረስ አቅቷት ይኸው ባቡር መንገዱ ተጎትሯል። በቢሊየን የሚቆጠር ዕዳ ተወዝፎብናል። እንደ ህዝብ ዕዳ ከፋይች ሆነን ግብርም እንትም ብለን ምንም ብ አይምፍ የሚለውንናት ስሙ እንዲ አይምፍ እኮ ነው። ቀጥተኛ ትዕዛዝ መብራት ይጮመር እንትን ይጮመር ዶላር ይጮመር ብሎ ያስቀየረ እኮ ፈረንጅ ነው። ለምን? በድህነታችን ምክንያት ዕዳ ባለመክፈላችን ምክንያት ድሃማ ድሃ ነው። ይህን ጌታ እናንተን ቪኢት ገስትን ስለሰጠናቸው አገሩ ሁሉ አለም ወሰለ እንዲ፣ ፓስተር ምን ሰርተ ነው ዶክተር ነው ጳጳስ ቪኤት የሚነዳው በምንድን ነው? ኢንጂነር ነው? ነጋዴ ነው? ጎበሬ ነው? መእመን በሚሰጠው ገንዘብ ነው። ጳጳሱም ቪኤት የሚነዳው እናቶች ከመቀነታቸው እንደዚች አውጥቶ በሰጡት ነው። ግማሽ ቤተክርስቲያን ይፈርሳል፣ ግማሽ ቤተክርስቲያን ይሰራል። እና ምንድን ነው የምትመጻደቁት? መንፈሳዊ ሰዎች የምትመጻደቁበት ነገር አይመቸኝም። ኢንጂነር አይደላቸው ድል ያትሰሩ አትቆይሰው መሙር አይደላቸው፣ ሌክቸረር አይደላቸው፣ ዶክተር አይደላቸው እኔ ፓስተር ኡስታዝና ጳጳስ ሲመጻደቅ በምእመኑ ላይ ሳይ በጣም ነው ዶሜን የሚያፈላኝ። ለማየት ከምእመኑ ጋር ለመነካካት ይደብራቸዋል። አይደብራቸው ያ ቤት ይኛል እኩልና ነው። እናንተ አይደለም። እሺ፣ ነቀ ስትመጻደቅ ልክ የሆነ ተመራምራችሁ ናሳ ላይ ወጥታችሁ ለአገሪቱ ወርቅ ከማዕድን ውስጥ አውጥታችሁ ለሕዝብ ሰጥታችሁ እኛን ሀብታም አርጋችሁ ለራሳችሁ ሀብታም የሆናችሁ አትመስሎም።

በግድ ነው የምትወስዱ። እውነቱን ለመነጋገር ሲጀመር ሃይማኖት ቦታ ልመና አያስፈልግም። ምእመኑን ያሰበውን በጎ ስጦታን አምጥተው ይሰጣል። ከዛ በኋላ ስጦ አትስጡ የሚለው ማጅራት መችነት ነው። በግድ የሚሆን ነገር የለም። ምእመናን ያስጨነቅ ምእመናን ሆን ያድርግ። ለራስ እርቦት ነው ያለው ቤት፣ ለራስ ተቸጉረ ነው ያለው ቤት። ስለዚህ ይሄ በሁሉም ሃይማኖት ውስጥ የምትመጻደቁ ለማየት መስታወቱን ጥቁር ታደርጋላችሁ